ቤተሰብ ደብሮኛል። እኔ ብቻ ነው ወይስ እናንተም ደብሯችኋል? እስኪ አብርሽ እና ሩታ ከሚዲያ ሲጠፉ ደስ አይሉ። ሚዲያ በጣም ቀዝቅዟል። ከነ እነሱ እኮ ድንቀት አይሆነ ሚዲያ ሆነ ለመናገር ማለት ነው። በጣም ደብሮኛል። ጌታል ሰላም፣ ሰላም፣ ጤና ይስጠልኝ። ወድና እየተከበራችሁ ቤተሰብ እንዴት ናችሁ? ልጅ እንደና ናችሁ? እኔ ደና ነኝ እግዚአብሔር ይመስገን ብያለሁ። ሁድ ቤተሰቦች እንግዲህ ከትቪ መጥኬላችኋለሁ። እስኪ ሩታና አብርሽ የምትወዱ በላይ ከሳዩን ቤተሰብ የምር ደብሮኛል። ሚዲያው ደስ ሳይልም ከላሩታና ከላብርሽ ማለት ነው። እና ለምን ጠፉ ወይስ ዝግጅት ላይ ናቸው? በሩታ ቤት ቪዲዮ ከተለቀቀ ስድስት ቀን ሞሉ። ባብርሽ ቤትም አምስት ቀን ነው፣ ስድስት ቀን በቃ ጠፉ እኮ ከሚዲያ፣ ሆነ ደስ አይልም። ባለፈው ከትላንትና ወደ በጽጌ ቤት መጡ። ከዛ በፊት ከዳኒ ቤት መጡ። ከዛ ሆዳ አልመጡም። እና በኢንስታግራም ትላንትና ሩታ የሆነ ጥቅስ ለቃ ነበረች። የኛ ድምቀት ማለት ነው። ስለዚህ እነሱ ከሚዲያ ሲጠፉ ደስ አይልም። እኔ ብቻ ነኝ ወይስ እናንተም እንደዛ ናቸው? እስኪ ቤተሰብ እስኪ፣ ደብሮኛል ጌታ ኧረ ኑ ሁሉን ዛሬ ይመጣሉ ብዬ ተስፋ አድርጋለሁ። ወይም አዲስ ነገር ይኖራል ብዬ ተስፋ አድርጋለሁ። እነሱ ከሚዲያ ሲጠፉ ምንም ደስ አይሉም። ሚዲያ ታኝቷል ጌታ። ቅስቅዝን ያለው ደስ አይሉም። እኔ ብቻ ነኝ ወይስ እናንተም እንደዛ ናቸው? እስኪ ንገሩኝ ቤተሰብ፣ በኮመንት አሳውቁኝ። ምን አዲስ ነገር አለ ስለ ሩትና ስለ አብርሽ የሰማችሁ ነገር አላችሁ ወይስ ምን አዲስ ነገር አላችሁ? ደብሮኛል ለማለት ፈልጋለሁ ቤተሰብ የምር በጣም ደብሮኛል እና እንግዲህ ታዘጋጁ። ዛሬ ስንት ቀን ቀራችሁ? አምስት ቀን በቃ አምስት ቀን ነው፣ ስድስት ቀን ቀራችሁ። ወደ ዱባይ ሊመጡ ማለት ነው። ለዛ ነው መሰለኝ የጠፉ ይመስለኝ። ወይ ረስ አዲስ ፕሮግራም ካላችሁ ወይም ወይም ሩታ እና አብርሽ ቤት ቪዲዮ ይለቀቃል ብዬ ተስፋ አድርጋለሁ። ከዛም በኋላ ጉዞ ወደ ዱባይ ነው ምሎ በጣም ደስ ምለ ግን፣ በሚዲያ ሲጠፉ እንዴት እንደሚደብሮ ሚዲያው ከለነሱ እኮ አይደምቁም። ሚዲያው እውነት ደስ አይል። እስኪ ንገሩኝ፣ በኮሜንት አሳውቁኝ። ምን አዲስ ነገር ለ እስኪ ጨንቆኛል። ጌታ ለምን ጠፉ? በሰላም ነው? ለማንኛው እስኪ ቪዲዮ ከተመቻችሁ ላይክ አድርጎ፣ ደብሮኛል። ሩታና አብርሽ ጠፉ። እስኪ ምን አዲስ ነገር አለ አሳውቁ ማለት ነው እሺ። እና እነሱ እኮ የሚዲያ ማሪ ናቸው። ካለነሱ ሚዲያ ደስ አይልም፣ ይደብራል። ጌታም በጣም ያስጠላኝ። ትላንትናም ሲጠብቃቸው ነበረ። ኮሚቴ ላይ እንደው ስንት ጊዜ ገብቼ ሰው የለም ምንም ነገር አልተለቀቀም፣ እና ደብሮኛል። እስኪ የደበራችሁ እስኪ እኔ ብቻ ነኝ ወይስ እናንተም ደብራችኋል? እስኪ በኮሜንት አሳውቁኝ። እሺ እና ውድድ ነው ማደርጋችሁ። በቀጣይ እስከምንገናኝ ድረስ መልካም ቆይታ። በእርግጠኝነት ዛሬ ይመጣሉ ብዬ ተስፋ አደርጋለሁ፣ ወይም በሩታ ቤት ወይም በሱ ባርሽ ቤት ማለት ነው። ከአንዱ ይመጣሉ ብዬ ተስፋ አደርጋለሁ እና ናፈቁኝ ለማለት ፈልጋለሁ። የተሰሆነ ደብሮኛል ጌታ